አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ሩቲ ሀብቴ መታለች ማለት ነው ፋብላሽ ሸብርቃ ደስ በሚል ሁኔታ ነው የመጣችሁ ማለት ነው ስለመጣች በጣም ደስ ብሎኛል እውነት ለመናገር ስላየዋትም ብዙዋችሁ ደግሞ ተጨናንቃችሁ ነበረ። ሩቲ ስለመጣች እንኳን ደስ አላችሁ። እና ሲቀጥል እንዳሳብ ማለት ነው። እኔ ይሄ ትዳር ሆነው በትክክል ቤት ነው ለፍታበታለች፣ ብዙ ነገር አርጋበታለች። ነገር ግን የማይደረግ ነገር ነው እያደረገ ያለው ግን እኔ እውነቴ ነው ሙላችሁ ሩታ ለዚህ ነገር ቦታ ባሰጠው ደስ ይለኛል። ንቃትታው ማለት ነው። በቃ እንደፈለገ እስከሚጨማለቅ ድረስ በቃ የራሱን ህይወት እስከሚኖር፣ ምክንያቱም አስቡ አወጡ። ይህ ነገር መጥፎ ነው ብሎ ካላሰበ እሱ ከመሰለው ይህንን ነገር እያየነው ነው፣ ያው ሁላችንም ያየነው ነገር ነው። ቤት እንደምትኖር ምናምን አይደለም ሩታ፣ ኦዲንስም የሚያውቀው ነገር ይህ ይፋ የተደረገ ነገር ነው። ግን ሆኖም እንደኔ ሩታ ነቀት ታደርጋል። ንቃውትታው በቃ ምንም በህይወቷ እንደሌለ ነገር አድርጋ ከቤተሰቦቿ ጋር እንደበፊቷ እንደሳቀች ፋፋ ፈንታሽ እያለች ብትመጣልን በጣም ደስ ይለኛል ማለት ነው። እና ሩትዬ ያው አለ ይሄ ትዳር ነውና አንዳንድ ነገር ያለ ነገር ነው። ሲቀጥል እሱ ነበረ ይሄንን ነገር ማሰብ የነበረበት ያው በነገራችን ላይ አብረሽ ለእንደዚህ ነገር ቦታ የለውም ማሰብም ስለማይችለም እንጂ ነውር መሆኑ ራሱ ካወቀ ዶሬንስ ራሱ አጠገብ ኬክ እየቆረጡ እንደዛ የሆኑ ብራንክ ሻንጣ ይዣለው፣ ብዙ ነገር ሩታ ከሄደች በኋላ እያደረገችው ያለችው ሁላችንም አይተናል ማለት ነው። ከዛም በፊት ሞር እሱ ታሞ ሁለት ቀን ውላ አድራ እንደዛው ባይኗንም አይታለች ሩታ ማለት ነው። ብዙዋችሁ ወሬ ነው ምናምን ወሬ ሰምተች ልትሏት ትችላላችሁ። አይደለም ወሬ አይደለም፣ እኛም እያየን ነው ከቤቱ አይደለም እንደምትኖረው። ሁለት ቀን ብቻ ነው ውጭ ቪዲዮ የሰሩት እንጂ ሌላ ቀን ያው ቤት ነው። በገዛው ቤቱ አይደለም እንደ በሩታ ቤት ሰብራይዝ አድርጊያታለሁ፣ አድርጊዋለሁ፣ ልብስ ገዝቼ ሰጥቼዋለሁ ስትል የነበረው ማለት ነው። እና ስቀጥል ደግሞ ወደ አቤላ ጋር ሲሄድ ማለት ነው። አቤላ ማለት ነው፣ አንተ እባብ፣ ሁልጊዜ በአንድ ነገር ማለት ሩታን አትቀቅላ አትገባ። እሷ እኮ ከዛም የበለጠ እኮ አጥፍታ በድላ እንኳን ያንን ነገር ይቅርታ አጥፍቻለሁ በድል ያለው ቤቴ ብላ መታለች፣ ማለት ነው። ሁሌ አንተ ለራስህን ቪዲዮ ስትሰራ እሷም ብታገኛት ቁጥር ልጅ አለው ተብሎ ልጅ አለው አብ ተብለዋል፣ ምን አባት ታመጣለህ ማለት ነው። ሁሌም ደግሞ አፍህን አትክፈትባት እንደዚህ እያልክ ማለት ነው። ያለፈ ነገር አልፏል፣ በቃ የፈሰሰ ውሃ አይታፈስ ማለት እንደዛማ ከተባለ ማለት ነው። አብርሽ ስንት ነገር አርጓታል ማለት ነው። ባለፈ ነገር እሷ ልትጨቃጭቃት ገባህ። አትችልም ማለት ነው። ስለ ራስህ ወቅ መጀመሪያው ማለት ነው። እባብ አንተ ነህ እባብ። በመጀመሪያ ደረጃ ማን ነው ያመጣት እቺ ልጅ ማለት ነው? አንተ ነህ አይደል? ስለዚህ ካመጣህበት ጉድዋድ ማስወጣት ማለት ነው። አንተ ቀነ ቀና እኔ እንጃ አንተ፣ እኔ እንዴት አድርጌ እንደምጠላህ ብታቅ ማለት ነው። የአብርሽና የሮታ ህይወት የበጠበት ካውንተ ናብሩ ማለት ነው። ዛሬ አይ አጣርተሻል ወይ ወሬ እንደሆን አጣራችሁም አላጣራችሁም፣ እያየን አይደለም እንዴ? ምን እሷን ብሸውዳት ሚዲያ ያለው ነገር ልትሸውድ ነው እንዴ ደግሞ? ሌባ ወደ ሸገር ወደዚህ እመላለሳለሁ አላለም ማለት ነው። አንድ ቀን ወደ ሸገር ይደሃ አታውቅም ማለት ነው። ወሬህን እንዳናወጣብህ ማለት ነው። አንተ የቱ ጋር እንደነበርክና ምን እንደምትሰራው ማለት ነው። እያየናችሁ እኮ ነው። ሁላችሁም ውሸታሞች ናችሁ ማለት ነው። ነገር ግን ሩታ በምታደርገው ነገር፣ ሩታ በምትናገረው ነገር ልክ ልካችሁ ስትነግራችሁ ማለት ነው። አጥባ ስታሰጣችሁ ደግሞ ያልሆነ ሆነ ነገር አትቀባጠር ማለት ነው። ደግሞ ውሸታም ከማን ጋር ነው ውለህ የምትገባው፣ ለነገሩ ማለት ነው። ጥሩ ጓደኛ ካለ ጥሩ ጥሩ እንትሆና ለህ መጥፎም ጓደኛ ካለ መጥፎም ጓደኛ ነው የምትሆነው ማለት ነው። ስለ አብርሽን ያውቃለሁ፣ ስለ አብርሽ አንተ ምን ታውቃለህ? ገገማ ማለት ነው። ከብት ስታስጠላ። ስለ አብርሽ ብታውቅ ኖሮ ልጁታን በላመጣሀት ኖሮ ከእሷ ጋር ባላገኝ ነኝ ኖሮ ማለት ነው። ስለ አብርሽ አንተ ምንድን ነው የምታውቀው? ምን ያርግ ምን ይስራ በምን ይውጣ? አንድም ቀን እንኳን አታውቅም አንተ ጥቅመኛ ማለት ነው። አብርሽን እኮ ለጥቅም ነው የተጠጋችሁት እንጂ ወዳችሁ አይደለም። የእናንተ ስራ ነው፣ ለዚህ ሁሉ የደረሱት አብርሽና ሩታ ማለት ነው። ነገ ራሱ አብርሽና ሩታ የእውነት አያደርገውና ቢለያዩ ማለት ነው እናንተን አልንፋታችሁም። ተቃለሀ። መጀመሪያ ነገሩን ያመጣችሁት አንተና ብሩክ ስለሆናችሁ ከእናንተ ጭንቅላት አልወድም ያው ኦዲየንስ ኦዲየንስ ነው አይደል? ከእናንተ ጭንቅላት መቼም አንወቅትም ማለት ነው። ብቻ እውነታ ያደርገውና እስከ መጨረሻው ማየት ነው የምፈልገው እኔ በበኩሌ ማለት ነው። እና ሲቀጥል የውሸቱ ውሸት ማለት ነው። ውድ ቤተሰቦች ከዚህ በፊት ቪዲዮ እንዳላየን እሷ የታገል ልጅ እንደሆነች በጭራሽ፣ አብርሽና ሩታ አይታወቁ አብርሽና ሄርሚላ ማለት አይታወቁም ማለት ነው። ማንን ልሸውዱ ነው? እኛ እኮ ድሮ ተሸወድን በዳኔና በጸጌ ጊዜ ተሸውደናል አሁን ማንም አይሸውደንም ማለት ነው ሩታ መልስ መልስ አለች እና ሩታን ብታታላት ኦዲንስን አታታሉ ማለት ነው ማንም ቡታጀራ ውስጥ ልደቷን ያከበራላት ማለት ነው የልደቷን ኬክ የቆረጠ ማን ነው ደግሞ ሌባ ማለት ነው ቀጣፊ ያንተ ማለት ነው አራት መቶ ኪሎ ክብር ብላ መጣች የኦዲንስ እኮ ነው የኦዲንስ ብር እኮ ነው የመዳም ቅመም ብር እኮ ነው እናንተ ሌቦች አምስት ሳንቲ በላ ወጣችሁ አይገርማችሁም ምን እናንተ ብደብቁ የሚደበቅ ነገር አለ ብላችሁ? አንተ ራስህ በቴሌግራም በጉሩብ ተሰብስባችሁ ማለት ነው። ማነው ፕሮግራሙ ያዘጋጀው? አንተ ራስህ አይደለም? ቀጣፊ! በአንተ አካውንት አይደለም ብር የገባለህ? አንተ ሌባ ማለት ነው። ጭራሽ ቦዴንስ ላይ አትጫወቱ፣ ላክብር ብላ መጣች፣ ከዛም ተዋወቁ። አረ በናትህ እውነትህ ነው እንዴ? ከዛ በፊትስ ቡታጀራ ላይ ሽርሽር ስትሄዱ አብራችሁ ኬክ ስትቆርጡ ልደቷ ማነበረ? ሴጣን ነበረ ወይስ የእግርህ ጫማ ነበረ ሲቆርጥ የነበረው ኬክ ማለት ነው። አንተ አሽቃባጭ ማለት ነው። አታሽቃብጥ ደግሞ እኔ የቤተሰብ የሚያናደኝ ነገር ማለት ነው ሁልጊዜ ሩታን ካገኛት ወይም ደግሞ ከሩታ ጋር የሆነ ጥያቄ ሲጠይቅ እሱ ራሱ ቪዲዮ ሲሰራ ማለት ነው። ትላንትና እኮ ልጅ የለውም ታብለሽ እምቢ ብለሽ። ከዛም በኋላ ደግሞ የሻሁንም እንደዚህ ያዩ ነው። ምን አገባህ አንተ? ከብት አህያ ነህ እንደውም ማለት ነው። ከአንተ ጭንቅላት አንውርድ ምንኛ ዘንድሮ ማለት ነው። ብቻ አብርሽ እና ሩታ አንድ ነገር ይፈጠር በህይወታቸው ማለት ነው። ደግሞ ያለ ሩታ አይሆንላችሁ ሩታ ማለት ለእናንተ ባንካችሁ እኮ ናት፣ አካውንታችሁ። ድምፅ ማጠፍ ደሞ ጣፋ ለምን ቪዲዮ አሰራ ለምን አልሸቀልም ማለት ነው። አቅም ቢስ አቅም ይላችሁም እኮ እኛ ሩታ እህቶች እንችላለን። እውነቴን ነው የምለው። በጣም ጀግና ነን። ከምንም በላይ እህታችን ጀግና፣ እኛም ጀግና ማለት ነው። ሰባብረን ጣና ጣናችሁ እኮ አንተማ፣ በተለይ ይሄ አቤላ የሚባል እባብ ሰውነቱ ትንሽ ትንሽ ልጅ ነው፣ ግን የሚያስባቸውና የሚናገራቸው ነገር ደግሞ ልክ እንደ እባብ ነው የሚወጋው ማለት ነው። ኧረ እንደውም እባብ ይሻለዋል ከዚህማ ማለት ነው። እንዴት እንደ አስጠላኝ ማለት ነው። ሰው አስጠላኝ አይልም ይሄ አቤላ ደግሞ፣ እንዴት እንደደበረኝ ማለት ነው። ሩታ ራሱ በጣም ተሳስተሻል ዛሬ፣ በጣም እሱን መጥራትሽ ማለት ነው፣ ከእሱ ጋር ማውራትሽ በቃ እንደፈለጉ ይሁኑ። ይጨማል አላለቁ ማለት ነው። መጨረሻቸው የት እንደሚደርስ እናያቸዋለን ማለት ነው። ደግሞ ትዋሻላችሁ እንዴ? እዛ አይደለም የምታድረው፣ እዛ አይደለም የምትኖረው። ጨምላቃ ከካሞች ሁላ ማለት ነው። ተው እንጂ የደረቀ ዳቦ ማን ነበረ የሚበላው እዛ ማለት ነው። ሩታ በሌለችበት እኮ አይደለም ሶፋ ላይ ገብታ ልትቀመጥ ልደት ልታከብር ማለት ነው። በር መክፈት ራሱ የለባትም በር ላይ መድረስ፣ ምክንያቱም ነውር ነው በሰው ቤት ተቀምጣ በሰው ባል መብት ተቀምጣ ትላንትና የፕራንክ የመጣች ልጅታ አንቺ ሴት ልጅ አይደለሽም እንዴ አይደብርሽም እንዴ እንዴት ተነኪ ዋለ ስትል ነበረኩ በዚህና ከነበረኩ ላብርሽ ስትከራከር የነበረው ማለት ነው አንተ ልጅ አፈህን ዝጋ አፈህን ዘግተህ እዚያ ይደው ጓደኛህን አስተካክል የምታስተካክል ከሆነ እኮ አንዳንዴ ሩታ